ዓለም አቀፉ የገንዘብ ተቋም አይኤምኤፍ ሰሞኑን የዓለም ኢኮኖሚ እድገት ቀደም ሲል ተገምቶ ከነበረው በእጅጉ ይቀንሳል የሚል ፍርሃት ገብቶኛል ብሏል። ዓለም አቀፉ የገንዘብ ተቋም የዓለምን በጥቅል እንዲሁም የየሀገራቱን የኢኮኖሚ እድገት አመላካቾች ደግሞ በተናጠል እንደገና ከልሶ አቅርቧል። አዲስ በወጣው የተከለሰ ሪፖርት ከአሜሪካ እስከ ቻይና፣ ከሩሲያ እስከ ደቡብ አፍሪካ ከላቲን አሜሪካ እስከ መካከለኛው ምስራቅ የሀገራት አመታዊ የኢኮኖሚ መርታም ከሚጠበቀው በታች መሆኑ አይቀርም ነው ያለው። የዓለም ኢኮኖሚን በተመለከተ በዚህ ወቅት አይኤምኤፍን ያሳሰቡት ሦስት ዋና ነጥቦች ምን ይሆኑም? በሌላ በኩል ከፕሬዚዳንት ትራምፕ የታሪፍ ፖሊሲ በኋላ ቀያሽ መሐንዲሶች ናቸው ከሚባሉት መካከል የዓለማችን ቁጥር አንድ ባለሀብቱ ኤለን መስክ ይጠቀሳል። በድንገትም በአሜሪካ ፖለቲካና መንግሥታዊ ኃላፊነት ተከስቶ ታየ። ይህ ከሆነ ደግሞ ሦስት ወራት ሞሉት። ይሁንና ኤለን መስክ ፖለቲካውና መንግሥታዊ ኃላፊነትን መወጣት ላይ ገና ካሁኑ ወገቤን ማለት ጀምሯል ለምን የዳሰሳችን ትኩረት ነው። ጤና ይስጥልኝ የተከበራችሁ አድማጮቻችን። የታይላንዷ ጠቅላይ ሚኒስትር የ38 ዓመቷ ፔቶንግ ታርን ሺነዋትራም ለጉብኝት ወደ ካምቦዲያ አምርተው ነበር። ከዚያ ተመልሰው ሀገራቸው መዲና ባንኮግ እንደ ደረሱ ግን ወደ ቤተ መንግሥታቸው ሳይሆን በቀጥታም ወደ ሆስፒታል መወሰዳቸው ነው ሌሊቱን የተሰማው። አባቷ የታይላንድ የቀድሞ ጠቅላይ ሚኒስትር ታክሲን ሺኖዋትራም እንደገና ደግሞ አክስቷ ሌላኛዋ የቀድሞ የታይላንድ ጠቅላይ ሚኒስትር ይንግሉክ ሺኖዋትራና ታይላንዳውያን ወጣቷ ጠቅላይ ሚኒስትራቸው ፔቶንግታርን ታርን ሺኖዋትራም በኃያል ትኩሳት ንዳድ ተመትታ ወደ ሆስፒታል ማምራቷ ክፉኛ እንዳስጨነቃቸው ማለዳውን ከወደ ባንኮክ የወጡ መረጃዎች ነግረውናል። የመላ ዓለም ቢዝነስ የመላ ዓለም ኢኮኖሚም እንዲሁ ትኩሳቱ እየጋለበት ይመስላል። ትኩሳቱ ንዳድ ከመሆኑ በፊት ሕክምና ይፈልጋል። ከሁለት ቀናት በፊት የወጣው የአይኤምኤፍ ሪፖርትም ይህንኑ ነው የሚጠቁመው። ሳምንታዊው ዳሰሳ ጀመረም። አዘጋጅና አቅራቢ ተስፋዬ አለነ። በኢትዮጵያና በመላ ዓለም ይህ ፋና ሚዲያ ኮርፖሬሽን ነው። ባለፈው ጥር አጋማሽ ወደ ሥራ የገባው የፕሬዝዳንት ትራምፕ ሁለተኛው የሥልጣን ዘመን ገና ከጅምሩ ባልተለመዱና ባልተጠበቁ ውሳኔዎች የታጀበ ነበር። ከእነዚህ አንዱ ደግሞ የዓለም ቁጥር አንዱ ባለሀብት የናጠጠው ከበርቴ ኤለን መስክ ከፍተኛ የመንግሥት ሹም ሆኖ ብቅ እንዲል ማድረጉ ነበር። እንደ አንድ አሜሪካዊ ኤለን መስክም በሀገሩ ፖለቲካ የመሳተፍ ለየትኛውም አይነት ሥልጣኔ የመብቃት መብት ያለው ቢሆንም እርሱ የመንግሥት ሹመኛ መሆኑ ገና እንደተሰማ ነበር በሀገሬው ዜጎችም ይሁን በዓለም አቀፍ ደረጃም መነጋገሪያና መከራከሪያ መሆን የጀመረው። እርሱ በዓለም ዕውቅ የሆነለትንና የትርፍሸማ ሲያከናንበው የኖረውን የኤሌክትሪክ መኪና አምራች ኩባንያውን ቴስላን በ44 ቢሊዮን ዶላር ገዝቶት ስያሜውን ትዊተር ወደ ኤክስ የቀየረውን ግዙፍ የማህበራዊ መገናኛ ኩባንያውን የ136 ቢሊዮን ዶላር ባለድርሻ የሆነበትን ስፔስ ኤክስን በባለቤትነትና በኃላፊነት እየመራ በርካታ ቢዝነሶችን እያንቀሳቀሰ እንደገና ደግሞ በአነታራኪ አራኪ የመንግሥት ሹመት ላይ ድንገት ተከሰተ። የመንግሥታዊ ሥራዎችን ብቃትና ቅልጥፍና የሚከታተለውንና እንደ አዲስ የተቋቋመውን ሚኒስቴር በሚኒስትርነት እንዲመራም በፕሬዝዳንት ዶናልድ ትራምፕ ሹመት ተሰጠው። ትራምፕ ወደ ስልጣን ከመምጣታቸው በፊት ከኤለን መስክ ጋር በነበራቸው ተደጋጋሚ ውይይት ነበር በእንግሊዘኛው አኅጽሮተ ስያሜው ዶጅ ሲሉ የሰየሙትን ይህን ሚኒስቴር ያቋቋሙት መነሻው ትራምፕና መስክ ሁለቱም የመንግሥት ተቋማት በከፍተኛ ብክነት በከፍተኛ ምዝበራና በከፍተኛ ምስቅልቅል ውስጥ ተዘፍቀዋል ብለው በማመናቸው የሆነ ነው እናም ሚኒስትር ኤለን መስክና የሚመሩት ሚኒስቴር ገና ሥራ እንደጀመሩ የመንግሥትንና የሰራተኞችን ዳታ ሲስተም መበርበር ያዙ። የሰራተኞችን ፖለቲካዊ ታማኝነትም ይሰልሉ ይገመግሙ ጀመር። በርካታ የፌዴራል መንግሥት ሠራተኞች የግዳጅ ረፍት እንዲወስዱ እስከ ማድረግም ተደረሰ። ኤለን መስክ በዚህ ተግባር ብቻ አልተገደበም። እንደሚባለው ከሆነ ከትራምፕ የታሪፍ ፖሊሲ ጀርባ ካሉ ዋነኛ ቀያሽ መሐንዲሶች አንዱ ስለመሆኑ ነው የሚነገረው በእነዚህ ምክንያቶችም ኤለን መስክ በአንድ በኩል በዕለት ተዕለት መንግሥታዊ የኃላፊነት ተግባራት በመጠመዱ፣ በሌላ በኩል ደግሞ እያከናወነ ባለው ተግባር በበርካታ አሜሪካውያንም ሆነ በዓለም አቀፍ ደረጃ ቅሬታዎች እየቀረቡበት ከመምጣታቸው ጋር ተያይዞ ቢዝነሶቹ ላይ አሉታዊ ተጽዕኖዎች እየተከታተሉበት ይገኛሉ። በእነዚህና መሰል ምክንያቶች ኤለን መስክ በድንገት ዘው ብሎ ከታየበት የፖለቲካ መድረክ ወደ ኋላ ሸርተት ሸርተት የማለት አዝማሚያ እንዳሳየ ቢቢሲ ሰሞኑን ጠቁሟል። ከኤለን መስክ ስመጥር ኩባንያዎች አንዱ የሆነው የቴስላን ወቅታዊ ይዞታ በመቃኘት ቢዝነሱ ምን ያህል እየተጎዳበት እንደሆነም መመልከት ይቻላል። የኩባንያው ሥራ መሪዎች ለባለቤቱ ኤለን መስክ ሰሞኑን ባቀረቡለት ሪፖርት ባለፉት ሦስት ወራት ውስጥ ብቻ ከመኪኖች ሽያጭ የተገኘው ገቢ በ20 በመቶ ቀንሷል። ባለፈው ዓመት መሰል ወቅት ከነበረው ገቢ ጋር ሲስተያይማም በሰባ በመቶ ነው የተፈጠፈጠው። እናም የኩባንያው ኃላፊዎች ይህ እንዲከሰት የሆነብን የኩባንያው ባለቤት ኤለን መስክ የፖለቲካ ዝንባሌ ለውጥ በማድረጉ ነው ባይ ናቸው። ከቅርብ ጊዜያት ወዲህ ኤለን መስክ በፖለቲካው መድረክ ከፊት ተሰላፊ የሆነ መምጣቱን የኩባንያዎቹ ኃላፊዎች አልወደዱለትም። ኤለን መስክ የአቋም ለውጥ ካላደረገም የቢዝነስ ኩባንያዎቹ ገቢና ትርፋማነት በቀጣይ ጊዜያትም ቁልቁል መውረዳቸው አይቀሬ መሆኑን የሥራ መሪዎቹ ጠቁመውታል። እናም ከትናንት በስቲያን እንደተሰማው ኤለን መስክ በመንግሥት ሥራ ላይ የማጠፋውን ጊዜ በከፍተኛ ሁኔታ እቀንሳለሁ ብሏል። በግልጽ እንደተናገረውም በሚኒስትርነት በተሾመበት የመንግስት ስራ ከፊታችን ግንቦት ጀምሮ በመንግስታዊ የስራ ገበታ ላይ የምገኘው በሳምንት አንድ ግፋ ቢል ደግሞ ሁለት ቀናት ብቻ ይሆናል ብሏል። ኤለን መስክ ስኬታማ የዓለማችን ባለሀብት፣ ስኬታማ የቢዝነስ ሰው እንዲሁም ከአሜሪካም አድራጊ ፈጣሪ ግዙፍ ኦሊጋርኪዎች አንዱ ቢሆንም ይህንንም ለዓመታት ያስመሰከረ ቢሆንም ለመንግሥታዊ ኃላፊነትና ለፖለቲካዊ ተግባራት ግን ትከሻው ከሦስት ወራት በላይ መሸከም የቻለ አይመስልም። ኤለን መስክ በፖለቲካውና በመንግስታዊ ኃላፊነቶች ረዥም ርቀት ላይ ጓዝ እንደሚችል ሌሎች ማሳያዎችን መጥቀስ ቢቻልም አንዱን እንሆ። ሰውየው ከሌሎች ባለሙያዎችና የመንግስት ሹመኞች ጋርም መላተም የሚያበዛ መሆኑ ጭምር ይነገርበታል። በቅርቡ እንኳ ከፕሬዚዳንት ትራምፕ የንግድ ጉዳዮች አማካሪ ከሆኑት ፒተር ናቫሮ ጋር የገባበት ቅራኔ ይህን ያረጋግጣል። የ75 ዓመቱን የዕድሜ ባለጠጋ አሜሪካ አሉኝ ከምትላቸው እውቅ ኢኮኖሚስቶች አንዱ የሆኑትን እና በንግድ ፖሊሲ ጉዳዮች የፕሬዝዳንቱ ቀኝ እጅ የሚባሉትን ፒተር ናቫሮን ከፍ ዝቅ አድርጎ እስከ መሳደብ መድረሱ ይህ ሰው በእርግጥም ፖለቲካው እንደ ቢዝነሱ እንዳልሆነለት አሳብቆበታል እየተባለ ነው። ጎምቱን አሜሪካዊ ፖለቲከኛና ኢኮኖሚስትን ነከርት ማለትም በእንግሊዝኛው ሞሮን እስከ ማለት መድረሱ አስደንጋጭ ሆኗል። እናም ኤለን መስክ ፖለቲካውና መንግሥታዊ ሥልጣንና ኃላፊነት እንደ ቢዝነሱ ቀልጠፍ ቀልጠፍ እንዳላለለት ራሱ በራሱ ላይ እያሳበቀ ነው ማለት ይቻላል። የፕሬዝዳንት ዶናልድ ትራምፕ የታሪፍ ፖሊሲም መላ ዓለምን መነካካት ጀምሯል። በተለይም በሀያላኑ ኩባንያዎችና ኢኮኖሚዎች ላይ እንደዚሁ ተጽዕኖው ጎላ ብሎ መታየት ጀምሯል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ የተደራደሩኝ ጥሪ ያቀረቡላቸው ሀገራትን በተመለከተም ቻይና የተለየ አቋም በማራመድ ላይ ናት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ላይ የያዙት ዓላማና ግብን ግልጽ አድርገዋል። የተጨማሪ ታሪፋቸው ኢላማ በቀጥታ ከቻይና ንግድ ጋር የተያያዘም፣ በቻይና በበላይነት የተያዙ የንግድ እንቅስቃሴዎች የኢኮኖሚ የበላይነትን ማመናመን፣ እንዲሁም ከተቻለ ደግሞ መንጠቅ መሆኑን ለሀገራት ለድርድር ባቀረቡት ሐሳብ ይፋ መሆን ጀምሯል። ፕሬዚዳንት ትራምፕ በዓለማችን አብዛኛዎቹ ሀገራት የጣሉትን የተጨማሪ ታሪፍ ትግበራ ምንም እንኳ ለሦስት ወራት ያህል አዘግይቼዋለሁ ቢሉም ሀገራት ይህ እንዳይፈጸምባቸው ከአሜሪካ ጋር መወያየትና መደራደር እንደሚችሉ ግልጽ አድርገዋል። ከበርካታ ሀገራት ጋርም ውይይቶችን በማካሄድ ላይ ናቸው። የዚህ ንግግር ዋነኛ ነጥብ ደግሞ ከቻይና ጋር ያላቸውን የንግድ ልውውጥ ለአሜሪካው ተጨማሪ ታሪፍ መነሳት እንደ መሥዋዕት እንዲያቀርቡ የሚጠይቅ ነው። ይህ የአሜሪካ መደራደሪያ ነጥብ ታዲያም በቻይና በኩል ወዲያውኑ ቁጣን ቀስቅሷል። ቻይና ከአሜሪካ ባሻገር ከዋሽንግተን ጋር ለድርድር ተቀምጠዋል የተባሉትን ሀገራት ውርድ ከራሴ ስትል በንግድ ሚኒስቴሯ በኩል ምላሽ ሰጥታለች። ቻይናም ከማስጠንቀቂያው ባሻገር የእነዚህ ሀገራት ለድርድር መቀመጥም ሆነም የቻይናን ገበያ ለመስዋዕትነት ማቅረባቸው በዓለም ከፍተኛ ተጽዕኖን መፍጠር በሚችሉት በሁለቱም ሀገራት መካከል የከረረውን ውጥረት ከማባባስ ባለፈም ውጤት አያመጣም ነው ያለችው። ከዚህም ባሻገር እነዚሁ ሀገራት በቀጣይ በተስማሙበት ድርድር የአሜሪካ ቀጣይ ጅራፍ ማረፊያ መሆናቸው እንደማይቀር ነው በማስጠንቀቅ ላይ ያለችው ይህም ቀጣዩን የድርድር ጊዜና የቻይናን የመልስ ምቶች እጅግ ተጠባቂ እንዲሆን አድርጎታል። ነገሮች በዚህ ሁኔታ በቀጠሉበት ሁኔታ ታዲያም ተንታኞችም ጉዳዩን አጀንዳ አድርገው የየራሳቸውን ሐሳብ እየሰነዘሩበት ይገኛሉ። ከእነዚህም መካከል ትንተናቸው አልጀዚራ ላይ የሰፈረው ፍሬንች ኢንቨስትመንት ባንክ የኤዥያ ፓስፊክ ጉዳዮች ዋና ኢኮኖሚስት የሆኑት ጋሪሻ ሄረሮ ናቸው። ቺፍ ኢኮኖሚስቷም ሀገራት የቻይናን የንግድ አጋርነት ለአሜሪካ ፍላጎት አሳልፈው መስጠት ወይም መስዋዕት ማድረግ ይችሉ ይሆን ለሚለው ሐሳብ በሰጡት ማብራሪያም ቺፍ ኢኮኖሚስቷም ሀገራት የቻይናን የንግድ አጋርነት ለአሜሪካ ፍላጎት አሳልፈው መስጠት ወይም መስዋዕት ማድረግ ይችሉ ይሆን ለሚለው ሐሳብ በሰጡት ማብራሪያም በአሜሪካ ገበያ ውስጥ በብዙ ጠልቃ ለገባችው ሜክሲኮም ሁኔታው ቀላል ሊሆን ይችላል ሲሉ ይጀምራሉ። ነገር ግን ቻይና ከአብዛኛዎቹ የአሜሪካ የንግድ አጋር ሀገራት ጋር ያላት የአቅርቦት ትስስር ሰፊና ጥልቅ ከመሆኑ ጋር በተያያዘ የአሜሪካንን ፍላጎት ተቀብሎ ተግባራዊ ለማድረግ ለእነዚህ ሀገራት የማይታሰብ ነው። እርሳቸው እንደሚሉት ቻይና በዓለም ላይ ያጸናችው ከፍተኛ የምርት አቅራቢነቷም ተወዳዳሪ የሌለውና በገንዘብ የማይተመን ነው። ለዚህም አብነት እንዲሆን የአውሮፓ ኅብረት በ2022 ብቻ ከቻይና ጋር ገጥሞት የነበረውን የ432 ቢሊዮን ዶላር የንግድ ሚዛን መዛባት አስታውሰዋል። ይህም በየጊዜው እያደገ የመጣ መሆኑን በ2016 165 ቢሊዮን ዶላር እንደነበርና በ2022 ከ400 ቢሊዮን ዶላር በላይ መሻገሩን አጣቅሰዋል። ሁኔታው እንኳን ለሌሎች ታዳጊ ሀገራት በኢኮኖሚ ልማት ወደ ፊት ለገሰገሱትና ለበለጸጉት ሀገራትም ምን ያህል ከባድ እንደሆነ ጋሪሻ ሄሬሮ አልጀዚራ ላይ ባሰፈሩት ትንታኔ አመላክተዋል። ራሳቸው የአውሮፓ ህብረት አባል ሀገራትም ይህ የንግድ ሚዛን መዛባት የራስ ምታትና የቤት ሥራ እንደሆነባቸው በተለያዩ ጊዜያት የሚያነሱት እንደሆነ በዘገባው ተጠቁሟል። ታዳጊ በሚባሉት ሀገራት ደግሞ የቻይና እጅ የበረታ እንደሆነ በመግለጽ የነባንግላዴሽና ካምቦዲያ 25 በመቶ ገቢ ሙሉ ለሙሉ ከቻይና እንደሆነም ብሎም የናይጄሪያና ሳውዲ አረቢያ የገቢ ምርት አምስት በመቶ ከቻይና ብቻ የሚገባ መሆኑን ጸሐፊዋ በትንታኔያቸው አመላክተዋል። የፕሬዚዳንት ዶናልድ ትራምፕ የንግድ ፖሊሲ ራቅ አድርጎ ያልተመለከተ ነው ሲሉ ቺፍ ኢኮኖሚስቷ ጋሪሺያ ሄሬሮ ተችተዋል። ምናልባትም ይህ ቻይና ላይ ያነጣጠረ ፖሊሲያቸው ሊሰራ የሚችለው አሜሪካ የጦር ሰፈር በገነባችባቸው ሀገራት ውስጥ ብቻ ሊሆን ይችላል ሲሉም ተሳልቀዋል። ሆኖም አብዛኞቹ ሀገራት በተለይም በደቡባዊ የዓለማችን ክፍል ያሉ ሀገራት የትራምፕ ማስፈራሪያ ወደ አሜሪካ የሚያቀርባቸው ሳይሆን ወደ ቻይና የሚገፋቸው ነው የሚሆነው ሲሉ ትንታኔያቸውን ደምድመዋል። ሌሎች ጸሐፊዎችም በየፊናቸው ሐሳባቸውን ይሰንዝሩ እንጂ ነገርየው የሁለቱን ሀገራት የንግድ አጋሮች ማለትም የቻይና ወዳጅ የሆኑ ሀገራትን እንዲሁም የአሜሪካ ወዳጅ የሆኑ ሀገራትን በጥቅል ከመንታ መንገድ ላይ አቁሟቸዋል። ይህም ቀጣዩን የድርድር ጊዜና የቻይናን የመልስ ምቶች ይበልጥ ተጠባቂ አድርጎታል ፕሬዚዳንት ትራምፕ በሀገራት ላይ በጣሉት የታሪፍ ጭማሪ ምክንያት እየተጋጋለ በመሄድ ላይ ያለው የንግድ ጦርነት የዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ እንደሚያስከትል ከወዲሁም ምልክቶቹ መታየት መጀመራቸው እየተነገረ ነው። በተለይም ሰሞኑን ተከልሶ የወጣው የአይ ኤም ኤፍ ሪፖርት በአሐዝ አስደግፎ የቀጣዮቹን ጊዜያት የሀገራትና የዓለም ኢኮኖሚ ይዞታን ጠቁሟል። በተጠናቀቀው የአውሮፓውያን ዓመት 2024 የዓለም ኢኮኖሚ ያጋጠሙትን ፈተናዎች መቋቋም ችለውም በ3.2 በመቶ ነበር እድገት ያስመዘገበው። የዋጋ ግሽበት በአንጻራዊነት ቀለል ያለበት ነበር ይላል የአይኤምኤፍ መረጃም። እንደውም በበርካታ ሀገራት ከኢንፍሌሽን ይልቅ ዲስኢንፍሌሽን ታይቶ የነበረ ቢሆንም የሥራ ገበያዎችን እምብዛም ሳይጎዳም የዓለም ኢኮኖሚ አይበገሬ ሬዚሊያንት ሆኖ ዓመቱን ማጠናቀቅም ተችሎ ነበር። እንዲህ ያሉ ሁኔታዎችን ጭምር ከግምት በማስገባት ነበር ዓለም አቀፉ የገንዘብ ተቋም አይኤምኤፍ በዚህ የአውሮፓውያን ዓመት 2025 የዓለም ኢኮኖሚ ከአምናው ጥቂት ከፍ ብሎ 3.3 በመቶ እመርታ ያስመዘግባል ብሎ የነበረው። ይሁንና የፕሬዚዳንት ትራምፕ የታሪፍ ፖሊሲ በሀገራት ላይ ከወዲሁ እያሳደረው ባለው ጫና ምክንያት አይኤምኤፍ እየቀደመ ትንበያውን ለመከለስ ተገድዷል። ቢቢሲ፣ ጀርመን ድምፅና ሌሎች በዓለም ላይ ተጽዕኗቸው ከፍ ያለ የሚዲያ አውታሮች የአይኤምኤፍን ዋና ኢኮኖሚስት ፒየር ኦሊቪየ ጉሪንቻስን በመጥቀስ ጥልቅ ትንታኔዎችን ይዘው ወጥተዋል። የዓለም ኢኮኖሚ እድገት በዚህ ዓመት 2025 መጠናቀቂያ ላይ ቀደም ሲል የተተነበየለትን 3.3 በመቶ እድገት አያስመዘግብም፣ ከዚያ ዝቅ ብሎ በ2.8 በመቶ ቢያድግ ነው ይላል የአይኤምኤፍ ሪፖርት። ለዚህ አንዱና ዋናው ምክንያት አሉ የአይኤምኤፉ ዋና ኢኮኖሚስት፣ ሀያላኑ ሀገራት በመካከላቸውም የንግድ እንቅስቃሴያቸውን ወደሚያውክ ግጭት ውስጥ በመግባታቸው ነው ብለዋል። በዚህም ምክንያት የሀያላኑን ጨምሮ የሀገራት ብሎም የዓለም ኢኮኖሚ እድገት መቀዛቀዙ አይቀሬ ነው ብለዋል። የአይኤምኤፍን ሪፖርት ከአፍሪካና ከኢትዮጵያ አንጻር ተንትነው ካቀረቡት መካከል ጀርመን ድምፅ አንዱ ነው። ከሰሐራ በታች የሚገኙ ሀገራት በ2025 የሚኖራቸው አጠቃላይ ሀገራዊ የምርት እድገት 3.8 በመቶ ይሆናል ተብሎ ይጠበቃል ማለቱንም ዘገባው ጠቁሟል። ከቀጠናው ሀገራት መካከል ሴኔጋል በ8.4 በመቶ፣ ዛምቢያ በ6.2 በመቶ፣ ኮትዲቮዋ በ6.3 በመቶ እንዲሁም ጎረቤታችን ኬንያም 4.8 በመቶ አጠቃላይ ሀገራዊ የምርት እድገት ሊያስመዘግቡ እንደሚችሉ የአ አይኤምኤፍ ትንባያን ጠቅሶ ጀርመን ድምፅ ዘግቧል። ኢትዮጵያም በተመለከተም የኢትዮጵያ መንግሥት በዓመቱ መጨረሻ የኢትዮጵያ ኢኮኖሚ በ8 ነጥብ 4 በመቶ ያድጋል ብሎ እንደሚጠብቅ እቅድ አውጥቶ እየሠራ መሆኑን በተደጋጋሚ ገልጿል። አይኤምኤፍም በአብዛኛው የኢትዮጵያን ኢኮኖሚ በተመለከተም የኢትዮጵያ መንግሥት ካለው አቋም ጋር ተመሳሳይ የሆነ ግምገማ አለው። ይሁንና የትራምፕ የታሪፍ ጭማሪ ባሳደረው ጫና ምክንያት ምናልባት የኢትዮጵያ ኢኮኖሚ መንግስትና ሕዝብ ከሚጠብቁት 8.4 በመቶ ጥቂት ዝቅ ብሎም በ6 ነጥብ 6 በመቶ እድገት ሊያስመዘግብ እንደሚችል የአይኤምኤፍ የሰሞኑ ሪፖርት አመላክቷል። በዚህ ጉዳይ ዙሪያም ጀርመን ድምፅ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋን ምልከታ ይዞ ወጥቷል። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋም የተጣለው ታሪፍ እድል ይዞ ሊመጣ እንደሚችል አመላክተዋል። የተጣለው ታሪፍ በዓለም አቀፍ የንግድ ሥርዓት ላይ የሚፈጥረው መናጋት በኢትዮጵያ ላይ ሊኖረው የሚችለው ተጽዕኖም ሊጤን ይገባል ይላሉ። በሌላ በኩልም ይህ ሁኔታ የተገኘ እድል ተደርጎ ሊወሰድም ይገባል ነው የሚሉት። ለምሳሌ ከተጣለው ታሪፍ ውስጥ ከእኛ እጅግ የበለጠም ነገር ግን የእኛ አይነት ሸቀጦችን የሚያቀርቡ ሀገራት በተጣለባቸው ታሪፍ ምክንያት ተወዳዳሪነታቸው በእጅጉ የተጎዳ በመሆኑም ኢትዮጵያ ያን እድል ለመጠቀም ስራ መሥራት ያስፈልጋታል ሲሉ ተናግረዋል። ወጣቷ የታይላንድ ጠቅላይ ሚኒስትር ትናንት ለጉብኝት ከሄዱበት ካምቦዲያ ሲመለሱም በከፍተኛ ትኩሳትና ንዳድ ምክንያት ወደ ሆስፒታል መግባታቸው ታይላንዳውያንን በከፍተኛ ሁኔታ አስጨንቋል። የዓለም ኢኮኖሚም እንዲሁ ትኩሳቱና ንዳዱ ከፍ እያለበት በመምጣት ላይ ይገኛል። ስለዚህም ሀገራት በተናጠልና በትብብር ትኩሳቱን የሚያበርዱ እርምጃዎችን ለመውሰድ ጊዜ መስጠት እንደሌለባቸው በርካታ ትንተናዎች በማመላከት ላይ ይገኛሉ። የተከበራቹ አድማጮቻችን ከፋና ሚዲያ ኮርፖሬሽን ሲተላለፍላችሁ የቆየው ሳምንታዊው ዳሰሳ የእስካሁኑ ነበር። የዛሬ ተረኛ አዘጋጅና አቅራቢ ተስፋዬ አለነ ነኝ። ሳምንት በሌላ ርዕሰ ጉዳይ ዳግም እንጠብቃችኋለን። ጤና ይስጥልኝ።